የሲያትን ዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት የ2017 ዓመተ ምህረት መንፈሳዊና ማህበራዊ አገልግሎት ሪፖርት እንዳቀር ስለተፈቀደልኝ አመሰግናለሁ። የዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት በ2017 ዓመተ ምህረት የሚከተሉትን ዋና ዋና ተግባራት አከናውነዋል። በሀገረ ስብከታችን ስር የሚገኙ አጥቢያ ቢያተ ክርስቲያና ዝርዝር በሀ በዋሽንግተን ሲያትል በሲያትል ዋሽንግተን ያሉ መካነ ብርሃን ቅዱስ ገብርኤል ገዳም፣ ደብረ መድኃኒት ቅዱስ ሚካኤል፣ ደብረ ሰላም ቅዱስ ሚካኤል፣ አንቀጸ ብርሃን ቅድስት ማርያም፣ ክብረ ቅዱሳን መድኃኔ ዓለም እነዚህ አድባራት የራሳቸው የሆነ ህንፃ ያላቸውና በራሳቸው ህንፃ የሚገለገሉ ከዕዳ ነፃ የሆኑ አድባራት በሲያትል ዋሽንግተን የሚገኙ ሲሆኑ፣ ደብረ ምረት ቅዱስ ሚካኤል፣ ደብረ ቁስቋም ቅዱስ ማርያም፣ ደብረ አሚን ተክለ ሃይማኖት፣ ደብረ ብስራት ቅዱስ ገብርኤል፣ መንበረ ጸባዖት ቅድስት ስላሴ፣ እነዚህ የራሱ የሆነ የየራሳቸው ህንፃ ቤተ ክርስቲያን አላቸው፣ ግን እዳቸው ተከፍሎ ያላለቀ ናቸው። ደብረ ገሊላ ቅዱስ ባለወልድ ደብረ ጠባ አታለ ማርያም ሐመሮን ቅድስት ኪዳነ ምሕረት እነዚህ በኪራይ ቤት መንፈሳዊና ማህበራዊ አገልግሎት እየሰጡ ያሉ አብያተ ክርስቲያናት ናቸው። በሁለተኛ ደረጃ በፖርትላንድ ኦሪገን ደብረየን ቅድስ ደብረ ጽዮን ቅድስት ማርያም፣ ደብረ መንክራት ቅድስት ኪዳነ ምሕረት፣ ምስካየ ኅዙናን መድኃኔ ዓለም ሲሆኑ ደብረ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስ በአቡነ አረጋዊ ቤተ ክርስቲያን የራሱ ህንጻ ቤተ ክርስቲያን ያለው ሲሆን ብድሩ ተከፍሎ አላለቀም። በሀገራችን በተፈጠረው ጦርነት ምክንያት ራሳቸውን ከሀገር እስከቱ አግለዋል። ደብረ ጽዮን ተከፍሎ ያለቀ የራሱ የሆነ ነው ያለው። ደብረ መንክራትም የራሷ የሆነ ቤተክርስቲያን ያላት ምስካ የዙናን ግን ተከፍሎ አላለቀም የራሱ የሆነ ህንጻ ቤተ ክርስቲያን እንዳለው ያስረዳል። መካንዎት ቅዱስ ጊዮርጊስ ቤተ ክርስቲያን ተከራይቶ የሚያገለግል ነው። በዚህ በፖርትላንድ ኦሪገን ያለው በሶስተኛ ደርጃ ምር በስፖኪን ዋሽንግተን ምስራ ቀዛይ ቅዱስ ማርያም ቤተ ክርስቲያን የራሱ ህንጻ ቤተ ክርስቲያን ያለው ሲሆን ብድሩ ገና ተክፍሎ ያላለቀ ነው። በጠቅላላው በዋሽንግተን ኦሪገን አይዳሆና አካባቢ ሀገረ ስብከት 19 አድባራት ያሉ ሲሆን 9 አብያተ ክርስቲያናት የራሳቸው ህንፃ ቤተ ክርስቲያን ያላቸው፣ ከነዚህ መካከል ሰባቱ አብያተ ክርስቲያናት ከብድር ነፃ ወጥተዋል። እንደተገለጸው ስምንቱ አብያተ ክርስቲያናት ደግሞ የራሳቸው ህንፃ ያላቸው ሲሆን ከብድር እዳና ነፃ ያልወጡ ናቸው። አራት አጥቢያተ ክርስቲያን እንደተገለጸው ገና በክራይ እየተገለገሉ ያሉ ናቸው። አድባራቱ በክብረ በዓላት በመገናኘት የእያጥቢያው ክብረ በዓላት በህብረት ባጠራከር የተጠናከረ የፍቅር አገልግሎት እየተሰጡ ይገኛሉ። የሺያትል፣ ዋሽንግተን ኦሪገን አይዳሆ እና አካባቢው ሀገረ ስብከት በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ማርቆስ ሰብሳቢነት የሚመራ ዘጠኛ አባላት ያሉት የስራ አስፈጻሚ ሲኖሩት የአመቱን እቅድ በመውጣትና በቅድ ላይ በተመሰረተና ወቅታዊ በሆነ የቤተክርስቲያናችን ጉዳይ ላይ በመዋየት ልዩ ልዩ ተግባራትን ፈጽሟል። የሊቀ ጳጳሱ ሐዋርያዊ ጉዞ በተመለከተ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ማርቆስ በዘወትርና በአበይት በዓላት በየአጥቢያ አብያተ ክርስቲያናቱ በመገኘት ካህናት በጸሎትና በአገልግሎት እንዲበረቱ፣ ምእመናንም በትምህርት ሃይማኖት ታንጸው በመልካም ሥነ ምግባር ተከናውኖ በሃይማኖት ጸንተው እንዲኖሩ በመምከርና በማጽናናት አባታዊ መመሪያና ቃለ ምዕዳን ሰጥተዋልኝ። ተተኪ ትውልድ ማፍራትን በተመለከተ እንደሚታወቀው በውጭ ዓለም ያለችው ቤተክርስቲያን የአገልጋይ ካህናት እጥረት ያለባት እንደመሆኑ ይህን ይህን ችግር ለመቅረፍ ተተኪ ትውልድ ማፍራት እንዲቻል በዚሁ በ2017 ዓመተ ምህረት የበጀት ዓመት የአጥቢያ ቤተክርስቲያናቱ ለሚያገለግሉ 15 ደቀ መዛሙርት የማዕረገ ዲቁና ክህነት ሰጥተዋል። የስብከተ ወንጌል አገልግሎትን በተመለከተ በሀገረ ስብከታችን ስር የሚገኙ አድባራት በአበይትና በዘወትር በዓላት ከሚከናወነው የስብከተ ወንጌል አገልግሎት በተጨማሪ የራሳቸውን ቤተ ክርስቲያን ባላቸው አጥቢያ አብያተ ክርስቲያናት የረቡ የሐሙስና የአርብ ያልተቋረጠ የጸሎትና የስብከተ ወንጌል አገልግሎት እየተሰጠ ይገኛል። ሰንበተ ትምህርት ቤትን በተመለከተ በሀገረ ስብከታችን ስር የሚገኙ አጥቢያ አብያተ ክርስቲያናት ሁሉም የሰንበት ትምህርት ቤት ያላቸው ሲሆን ሰንበት ተማሪዎቹ በአደባባይ በዓላት በየአጥቢያው በሚኖሩ ልዩ ልዩ አገልግሎት እንዲሁም በዕለተ ሰንበት አገልግሎት እየሰጡ ይገኛሉ። ወደ ዩኒቨርሲቲ የሚገቡ ተማሪዎችን በተመለከተ በየአጥቢያው የሰንበት ትምህርት ቤት በአባልነት ተመዝግበው በቤተ ክርስቲያን በመዝሙርና በልዩ ልዩ አገልግሎት ሲሳተፉ ለቆዩ ወደ ዩኒቨርሲቲ ለሚገቡ ተማሪዎች ልዩ አሸኛኘት ተደርጎላቸዋል። ተማሪዎቹ በሀገረ አሜሪካ በሚገኙ ታዋቂ ዩኒቨርስቲዎች መግባት የሚያስችላቸውን ውጤት በማምጣት ለቤተ ክርስቲያንም ሆነ ለሀገር ተስፋ የሆኑ ሲሆኑ የመጽሐፍ ቅዱስና የጸሎት መጽሐፍ ተበርክቶላቸው ቤተክርስቲያናቸውን እንዳይረሱ አደራ ተሰጥቷቸዋል። ዩኒቨርሲቲ የገቡ ተማሪዎች ከቤተክርስቲያን እንዳይርቁ ለማድረግ በየሳምንቱ ቅዳሜና እሁድ እየተሰባሰቡ ስለ ቤተ ክርስቲያናቸው የሚማሩ ሲሆን ዩኒቨርሲቲ የሚገኙ ተማሪዎች በማህበረ ቅዱሳን አስተባባሪነት በየሳምንቱ ሰኞ በእንግሊዝኛ ቋንቋ ትምህርት ይሰጣልኝ። የአብነት ትምህርት ቤት ማጠናክርን በተመለከተ ሀገረ ስብከታችን የተለያዩ የአብነት መምህራን የሚገኙበት እድለኛ ሀገረ ስብከት ነው። በመሆኑም በሀገረ ስብከታችን ትምህርትና ስልጠና ክፍል አዘጋጅነት ከዚህ ቀደም ለሀገረ ስብከታችን የስራ አስፈጻሚ አባላት የአቅም ግንባታ ስልጠና የሰጠ ሲሆን በተጨማሪም ሰላሳ አለም የሚደርሱ ዲያቆናት የትምህርተ ሃይማኖትና ክርስቲያናዊ ሥነ ምግባር ስልጠና ለሁለት ወራት በመስጠት ያስመረቀ መሆኑን ባለፈው ዓመት ባቀረብነው ዓመታዊ ዘገባ ያቀረብን ሲሆን በዚህ ዓመት ደግሞ የሀገረ ስብከታችን መረመስና ጽሕፈት ቤት ሆኖ በሚያገለግለው በመካነ ብርሃን ቅዱስ ገብርኤል ገዳም የቅኔ ቤቱ ቤት ተከፍቶ አገልጋይ ካህናትና ዲያቆናት ከአገልግሎታቸው ጎን ለጎን የቅኔ ትምህርት እየተማሩ ይገኛሉ። በያጥዮ የሚገኙ የአብነት መምራንም የቅዳሴ የዜማና የአቋቋም ትምህርት በማስተማር ተተኪ ትውልድ ማፍራት ተችሏል። በሀገረ ስብከታችን ያሉ አድባራትና ገዳማት የአደባባይና የባላትን በጋራ እንዲያከብሩ ለማድረግ ሀገረ ስብከታችን ከፍተኛ ጥረት አድርጓል። በመሆኑም 2017 የመስቀል ደመራ በዓል በሁለት ቦታዎች በዋሽንግተን ሲያትልና ፖርትላንድ ኦሪገን በአደባባይ በህብረት ተከብሯል። የጥምቀት በዓልም ከሀገሩ አየር ጠባይ የተነሳ ክብረ በዓሉ በአዳራሽ ስለሚከናወን የሁሉንም አድባራት ምዕመናን ሊይዝ የሚችል አዳራሽ ተሰጥቷል። የሀገረ ስብከታችን መንበረ ጵጵስና ከሚያገለገለው ከሲያት መካነ ብርሃን ገዳም እና ከአንቀጸ ብርሃን ቅዱስ ማርያም ወቅዱስ ማርያም ቤተክርስቲያን ምዕመናን የተሰበሰበ በኢትዮጵያ ለሚገኙ ገዳማት የሶላር ሲስተም መብራት እንዲገባላቸውና የከርሰ ምድር ውሃ እንዲቆፈርላቸው 28499 የአሜሪካ ዶላር በድምሩ 34499 የአሜሪካ ዶላር በኢትዮጵያ ንግድ ባንክ በዶላር አካውንት ለመንበረ ፓትርያርክ ገቢ ያደረግንበትን የባንክ ደረሰኝ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ማርቆስ ለቅዱስናታቸው እንዲያስረክቡልን በታላቅ አክብሮትና ትሕትና እጠይቃለሁ። ወስብሐት ለእግዚአብሔር።